እየተወሰደ ባለው የህግ ማስከበር ዘመቻ በአሸባሪው የሸኔ ኃይል ተይዘው የነበሩ የኦሮሞ ብሔረሰብ አስተዳደር በርካታ አካባቢዎች ነጻ መሆናቸውን የሀገር መከላከያ ሰራዊት ገለጸ። እጃቸውን ለጸጥታ መዋቅሩ የሰጡ የሸኔ አባላት ወደ ማህበረሰባቸው ተቀላቅለው ሰላማዊ ህይወታቸውን ለማስቀጠልና ማህበረሰባቸውን ለመካስ ዝግጁ ነን ብለዋል። ሰላሀድን ሰይድ ተጨማሪ አለው። የኢትዮጵያ ሀገር መከላከያ ሰራዊት ከክልሉና ከአካባቢው የጸጥታ መዋቅር ጋር በመቀናጀት በኦሮሞ ብሔረሰብ አስተዳደር በህግ ማስከበር ዘመቻ በጽንፈኛው የሸኔ ኃይል ተይዘው የነበሩ አካባቢዎችን ነፃ እያወጣ ይገኛል። ታጣቂው ቡድን በነበረባቸው አካባቢዎች ህብረተሰቡን ሲዘርፍና ሲያንገላታ ቆይቷል። በሀገር መከላከያ ሰራዊት በ103ኛ ኮማንዶ ክፍለ ጦር የአምስተኛ ንስር ኮማንዶ ሬጅመንት ዋና አዛዥ ሻለቃ ታሪኩ ሻሚቦ በኦሮሞ ብሔረሰብ አስተዳደር በአርጡማ ፉርሲ ወረዳ በሸኔ ቁጥጥር ስር የነበሩ ቀበሌዎችን በተወሰደው እርምጃ ነጻ ማውጣት መቻሉን ለአሚኮ ተናግረዋል። ከመግባታችን በፊት ይሄ ቀጠና ወደ አምስት ቀበሌ የሚሆን አርቱማ ፍርሲ ክላስተር የሚባለው አጠቃላይ በጠላት ለረጅም ጊዜ ለስምንት ወራት ያህል በጠላት በጽንፈኛ ሸኔ ቁጥጥር ስር በመሆን ህዝቡ ሲሰቃይ የነበረበት ቀጠና ነው። የመንግስት መዋቅር ያልነበረበት ቀጠና ነው ይሄ አጠቃላይ። ነገር ግን ያው በተሰጠን ተልእኮ መሰረት በአጭር ጊዜ ውስጥ አምስቱን ቀበሌዎች ማለት ይቻላል ተቆጣጥረን ነፃ ወጥናቸዋል። ነፃ ካወጣን በኋላ አሁን ህዝቡ በጣም ትላንት በሸኔ በነበረበት ሰዓት ሲሰቃይ የነበረው ሲዘረፍ የነበረው መንግስት ደጋፊ ነው የተባሉ ብዙዎች ሲገደሉ የነበሩበት ሲሰቃዩበት የነበሩ ቀበሌዎች ናቸው። በአሁኑ ሰዓት ህዝቡን አምስቱም ቀበሌዎች ጎጥም ሳይቀር ነጻውት ናቸዋል በአጠቃላይ ማለት ነው። እጃቸውን ለመከላከያ ሰራዊት የሰጡ የሸኔ አባላት ታድሶ ወስደው ማህበረሰባቸውን ለማገልገል ዝግጁ ነን ብለዋል። የኦሮሞ ነጻነት ሰራዊት ነው ይላሉ፣ ግን ለህዝብ ለመታገል ሳይሆን የኦሮሞን ህዝብ ይዘርፋሉ፣ ይደበድባሉ ከዛው ህዝብም የሚፈልጉትን ይበላሉ፣ ይጠጣሉ። የኦሮሞ ማህበረሰብ ላይ ዝርፊያ ያካሂዳሉ። ተግባራቸው ልክ አለመሆኑ ስረዳ ለሀገር መከላከያ ሰራዊት እጅ ሰጥቻለሁ። በሰዎች ላይ የሚያደርሱት ጉዳት ሰዎችን ይወስዳሉ የሚችል የጠየቁትን ገንዘብ ከፍሎ ይለቀቃል የማይችል ደግሞ ይገድላሉ አስክሬኑ በአመቱ ነው የሚገኘው ከዚህ የሚበልጥ ምን ጉዳት አለ አንዳንዱ ደግሞ ይደበድብና ሰባና ሰማኒያ ሺህ ብር ይጠይቃሉ በረሃብ የሚያሰቃዩት አይወራም እንደዚህ ያሉ ችግሮች ነበሩ ማህበረሰቡ ላይ ሲያደርሱ የነበረው አጋፋሽ ነሞ ስንገባ ስህተት አልመሰለንም ነበር። ወታደራዊ ስልጠናውን ወስደን ስራችን ዝርፊያ ሲሆን ግራ ተጋባን። ሄድና ወንድምህን ግደል እባላለሁ። ወንድሜን መግደል ደግሞ ከበደኝ። በዚህም መንግስት ይቅርታ እጁን ሲዘረጋ ለሀገር መከላከያ ሰራዊት እጅን ሰጠሁ። አካባቢውን ከሸኔ ነጻ በማውጣት ሂደት ላይ የማህበረሰቡ ድጋፍ የላቀ ነበር ያሉት ሻለቃ ታሪኩ 132 የሸኔ አባላት እጃቸውን ለመከላከያ ሰራዊት መስጠታቸውን ጠቁመዋል። ሰራዊቱ እሱ የገባበትን ቦታ ሁሉ ገብቶ ቀብሮ ከቀበረበት ያወጣበት ሁኔታዎች አሉ። በመጀመሪያ ዙር 76 አሁን ደሞ እንደምታዩት ሃምሳ ስድስት ነው በአጠቃላይ ወደ መቶ ሰላሳ ሁለት የሚሆኑ በአሁኑ ሰዓት በሰላማዊ በሆነ መንገድ እጃቸውን ከአምስቱ ቀበሌ ብቻ ሰጥቶ የመጀመሪያ ምዕራፍ ታድ ሶስት ወደ ሰላም ኑሯቸው የተመለሱበት ሁኔታ አለ። እነዚያም ሰስድስቱ ደግሞ አሁን ገና በሂደት ዛሬ ትጥቃቸውን ያስረከቡበት ሁኔታ ነው አለ።